ነገሮች እስኪስተካከሉ ተስፋ እንዳትቆርጭ። እኔ ከጎኗ ባለመኖሬ እንዲሰማት ታደርጊያለሽ። የኔ ቦታ ሸፍነሽ አብረሻት እሺ? እኔ ሁሌም ከጎኗ ሆናት፣ አታስብጅ። የኔ ጎበዝ፣ ምን ያህል የግሽ እየረዳሽኝ እንደሆነ ላንቸ የታይሽን ማለ እኔ ነኝ። ሁሉ ነ አደይ እህቷን ብርሃኔን ትመክራታለች። ነገሮች እስከሚስተካከሉ ድረስ ከእናታችን ከጎኗ መሆን አለብሽ ትላታለች። የኔንም ቦታ መሸፈን አለብሽም እያለች ተመክራታለች። ብርሃኔም እሺ ሀሳብ አይግባሽ ትላለች። የኒሄት ባትኝ ይቆጭ ነበር ትላለች። አደይ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጅሁም ኩኪንግ ቤተሰቦች ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል ስልሳ አንድ ነው። ላይክ ሼር ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። አደይ አባቷ ከከተማ ወደ ገጠር አደይ አደይ መምጣቷን ስለሰሙ እየተመለሱ እንደሆነ ስለሰማች አደይ እየሸሸች ነው። ብርሃንም ጋር የሆነ ቦታ ቁጭ ብለው ከእህቷ ጋር ታወራለች አደራ ከእናቴ ጎን ሆኚ፣ ተስፋም እንዳትቆርጪ የኔንም ቦታ ሸፍኝ እያለች ታወራታለች። አሸናፊ እነ ጫኝን አተሏቸዋል። ስልኩን አንዴ ልደውልበት በማለት የአደይ አባት ሲደውል ነበር። ልክ እንደነ ጫኝ ሆኖ ያወራው አደይን ቤት ውስጥ የትም እንዳትንቀሳቀስ ያዙልኝ ይለዋል። እሱም የእነሱን ድምፅ አስመስሉ እሺ ይላል። ከኋላም ይመጡበታል አንተ ወስላታ በማለትም ዱላ ሲያነሱበት ትቷቸው ይሮጣል። እቤትም መቶ አደይ፣ አደይ ከዚህ ሰፈር መጥፋት አለብሽ ይሄው አንቺ ስትወጭ ከቤት ስላዩሽ አባትሽ ከከተማ ወደዚህ ሊመጣ ነው። አደይንም ያዙልኝ ብሎ እያወራ እኔ እንደነጫኒ ሁኔ በእነሱ ስልክ አውሮችዋለው ስለዚህ ይላል። እናትየዋ ምን ይሻላል? ይህ ሰውዬ የት እንሄድለት? አባታችሁ በቃ ሁሌ ማይሻሻል ትላለች። በቃ ብርሃኔ ቶሎቤ ስንቅሰንጌ ውሃም አድርጌ እንሂድ ይላሉ አሸናፊም በቃኑ ይዣችሁ ሊሄድ በማለት ይዟቸው ይሄዳል። እነ ጫኔም ቤት መጥተው አደይን ይፈልጋሉ። አደይ የለችም። ቤዛ ያው የቤት ሰራተኛ መሆኗ በጣም እያናደዳት ነው። ፍቅርም በጣም ደስ እያላት ነው። ቤዛ ምንም ስራ መስራት አትችልም። ይህን ባርኮት እናትም፣ እንዴ! ምንድን ነው የሰራተኛ አደብ? የኖሮች ጥፍርሽን ቁራጭ፣ ፀጉርሽን ደግሞ ሸፍኝ። ምግቡ ሁሉ ፀጉር ነው ያቀረብሽ። ሁሉ ምግብ የሎሽን ጣዕም አለው። ምንድን ነው ከሰው ጋር አፍ አትካፈች? ትላታለች። ቤዛም በጣም ትናደዳለች። ዴቭ ከነ ዳይመንድ እና ንጉስ ጋር ሂዷል ገጠር ከአደይ መሄድ አለብኝ ብሎ፣ ሊዲያም አንተ ከሌለ የፍቅርና የቤዛ ጭቅጭቅ ቤት ውስጥ ስለሚያስጠላኝ ከአንተ ጋር ነው የሚሄደው በማለት አብራው ሄዳለች። የአደይ አባትም ሌሊቱን ተጉዞ ጠዋት ወደ እነ አደይ አሉበት ቤት ደርሷል። ወደ ጫኒ ያለው እና ወደ ጓደኛው ቤትም በመሄድ የታለች አደይ ይላቸዋል። በጣም ይደነግጣሉ። እነ ጫኒ ከየ ተመካከሩ ነበር ይሄ ወስላታ አሸናፊ ምስጢራችንን ጉድ አድርጎናል። አሁን ለእነሱ እኛ በከተማው በገጠሩ በዱሩ በሜዳ አስፈለግናት የለችም ነው ማለት ያለብን እየተባባሉ ይመካከራሉ። የአደይ አባትም ድንገት መቶባቸዋል። የት ናት ሲላቸውም ይህንኑ መልስ መልሰውለታል። የአደይ አባት እሳት ኮርሶ ወደ አደይ እናት ይሄዳል። የታለች አደይ በማለትም እዛቸውን ቀጥሏል። እኔ አላየሁም ልጄ ያኔ እንደወጣች አልተመለሰችም ትላለች። ድንገት በሩቁ አባቷን ስታየው አደይ በኋላ መስኮት ነበር ዘላ ጓሮ ላይ የተቀመጠችው። ለምለምም የአደይ ስልክ አይሰራም በማለት በጣም ግራ ገብቷታል። ወይኔ አደይ ምን ሆና ነው ትላለች። ኤላ ባክሽ፣ አታስቢ፣ ምናልባት ኔትወርክ የሌለበት ቦታ ሆና ሊሆን ይችላል ይላታል። በቃ አሁን ወደነ ወደነ ቤት እንሄድ ይላታል። ኤላ እሺ በማለትም ይሄዳሉ። መንገድ ላይ ባርኮትን ያገኙታል። እንዲህ ባርኮት እንዴነህ? ምን ሆናችሁ ነው የጠፋችሁት? ይላቸዋል። ኤላም እንዲህ እሷ እኮ የምትመላለሰው አደይ ስላለች ነበር፣ አሁን ማንን ብላ ተንጣ? ይለዋል። ወዴት ነህ? እኔ ወደዚህ እየሄድኩ ነው ይላል። ቤት ግን እናቴ መቷለች፣ ይላቸዋል። ባርኮት እንዴ በቃ እንሄድና ሰላም እንበላቸው ይላል። እሺ በማለትም ወደ እነ ባርኮት ቤት ይሄዳሉ። ሲሄዱ ቤዛ ቤት እየጠረገች ያገኟታል። ለምለምም በጣም ትስቃለች። እንዴት ሳሽ በማለትም ቤዛ አፏን ትከፍታለች። እናትየዋም ብቅ በቅ ትላለች። እንዴ እንግዳ መጥቶ እንዴት ቤት ትጠርጊያለሽ? እነሱ ላይ ትላታለች። እንዴ ኤላ ነው በማለትም ታስተዋውቃታለች። በይ ቶሎ በይ ቡና አፍሊ ትላታለች። ቤዛም መናደዷን ትላለች። እኔም ላችሁ እናንተ እነማን ናችሁ በማለትም ይጠይቋቸዋል። እኔ የባርኮት ጓደኛ ኤላ ነኝ አስታወሱም በማለት ይነግራታል። አው ልጅ ነበር እሷስ ማነች ነች፣ ታናሽ እህትህ ነች በማለትም ትጠይቀዋለች። አይ አይደለችም፣ ጓደኛዬ ናት በማለትም ይመልሳል። ማነሽ፣ ቤዛ ቶለቤ ቡናውን ትላለች። የነባርኮት እናት ለምለምም፣ እንዴ እኔ ያፈለዋለሁ ትላለች። አንቺ እንግዳ ነሽ አይሆንም ትላለች። አይ ችግር የለውም በማለት ተነስታ ወደ ቲችን ትሄዳለች። ቤዛንም ታናዳታለች። አይዞሽ ሰራ ሰራርጊ ምንድን ነውም? ትላታለች። አደይን እንዴት እንደምታደርጊ አየሽው አይደለም እንዴት እንደሚከብድ መስራቱና ባትማውራቱ እያለችም ትነግራታለች። ውጭልኝ በማለትም ቤዛ ጩኸቷን ቀጥላለች። ለምለም ቆንጆ ቡና ስላፈላች የባርኮትናት በጣም ታመሰግናታለች። ቤዛም በጣም ትናደዳለች። እኔም ምልሽ እኔ ምልህ ቅድም ኤላ ነው እኮ እሱ አለች። ትተዋወቃላችሁ እንዲህ ከቤዛ ጋር ትላለች የባርኮት እናት። ኤላም ይደነግጥና አይ ከዚህ በፊት እኛ ቤት ሰርታ ነበረ ይላል። እኔ ሰራተኛ ወይኔ ትላለች ቤዛ ባርኮትም ቤዛ እኔ ምልሽ አንቺ እዚሁ ቁጭ በይ። የእናትሽን አድራሻ ንገሪኝ። ሄደን ነገሮቹን አጣርተን ወንድምሽን እና እናትሽን ካገኘን በኋላ የተያዛችሁ ትንዳ ትከፍያለሽ ይላታል። በዛም እኔን አታምነኝም እያለች ትናደዳለች። ሌላም እንዲያግዘሽ ከፈለግሽ ይህንን ማድረግ አለብን ይላታል። እነጫና እነ እነጫኔ አለ። በጣም ተናዷል አቶ አሸናፊን፣ ቆይ አንለቀውም፣ ቆይ እያሉም ይዘታሉ። ብርሃንንም ያስጨንቋታል። እህትሽ እየት ናት በማለት እህቴን አላየውም ትላቸዋለች። አንቺ ዝንበይ የማናቅ እንዳይመስልሽ ይሏታል። ሲተናኮሉም በጥፊ ትላቸዋለች። አደይ በሩቅ ነበር አባቷ ወደ እናቷ ቤት እየገሰገሰ ስታየው ድንገት በመስኮት ወጥታ ወደ ጓሮ የተደበቀችው። አባትያውም መቶ የአደይን እናት ካስጨነቀ በኋላ ልጅቷን ታመጫለሽ ወርድ ከራሲ እያለ ሲጮህ ይቆይና ዘወር ሲል ድንገት ከጀርባ የተከፈተውን መስኮት ያያል። አደይ በዛውታ ወታ እንደሄደችም ይጠራጠራል። የዛሬው ክፍል እዚህ ላይ ነበር ያለቀው። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ የነጆን ኩኪንግ ቤተሰብ የሆኑ አብራችሁን ስለቆያችሁ አመሰግናለሁ። መልካም ቀን። ባይ